ግምት ያስታውቃል። አይቡ ነገር ጭናዲያም ያለው ግን አይቡ አሪፍ ይመስላል። ፍርፍሬ ያለ አይብ ነው። በነገራችን ያልኩሽ ስቀልድሽ ነው። ደግሞ ጭናዲያም ያልኩሽ ማን ነበር? ጭናዲም ሲል የሰማሁት የሚጣዬ የሚጣዬ ግቢ ጭናዲያ ላይ ስታወራ ሰምቻ ነበር እና የእሷ ኖሬ ግቢ ነው። እሷ ግቢ አለ እንሰራበት የሚፈራበት እነሱ ጋር አየሩ ጥሩ ነው። እንደኛ እንትን ያላለች ሰሀራ አይደለም። የት ነው ያለችው? ሊቢያ ነው

ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታታዮች፣ እንደናችሁ፣ ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከናንተ ስራት እናት ይጥቻት በሰላም ሁሉ መልካም ከኒካው በሰላም ና ሁሉ መልካም ነው። እንኳን ለትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰ። ፋሲካ በዓል እንዴት አሳለፋችሁት? በምን ሁኔታ አሳለፋችሁት? ያው ግድ ደስታ እንዲያሳለፋችሁ ተስፋ አደርጋለሁኝ። እኔ እንኳን ደስ በሚል ሁኔታ አሳልፍ ያለሁ ትልቅ ለትልቅ ወዬ መታ ነበረ። በአልን አብረን ያከበርኩ ማለት በአልን አብረን ያከበርነው ደስ በሚል ሁኔታ ነው ያከበርነው። ስጋ እንግዲህ እንደሚታወቅ ወጥ እሷ ነበር የሰርታ ዛልኝ ያመጣችው እና ምርት ወጥ ሰርታን ይዛ የመጣችው በጣም ደስ የሚል በዓል ነበር ያሳለፍነው። እግዚአብሔር ይመስገን። እዚህ ጋ ደግሞ ቆንጆ የሆነ ዳቦ ጋግራ አንዱን እዛ ላይ መታለች ይሏችኋለ። እዚህ ጋር ይሄ የሚቀባው የኔና ማለት ነውና ቆንጆ ዳቦ ማለት እዚህ ጋር ደግሞ ይሄው እቤት ደርሳለች። እኔ ጋር መጣለች። ይሄ እንጀራው ደግሞ እኔ ጋገርኩት ነው ማለት። እኔ ጋገሬው ነው። የዛሬው እንጀራ እንኳን ብዙም ደስ አላለኝም። የሰሞኑ ምርጥ እንጀራ ነበር የሚጋግረው ነ ለመናገር ማለት። የዛሬው ግን በቂቱ ነው። በላውም ዓይን አውጣል ማለት። እና እንደዚህ ተጋግሯል ቆንጆ ነው እያለች ነው እሷ ግን ግን ብዙም እንትናላለኝ ማለት በፊት የሚጋግረው ቆንጆ ነው። ያው ራስን ሲያወጋግሱ ከፍ ከፍ ነው የሚባለው። እዚህ ጋር ደግሞ ይዘ የመጣችውን ወጥ ለየቀደውን ይላችኋል። ምርጥ ወጥ ነው ብታውም ማለት ቅላቱ ራሱ ይነግራችኋል። ምርጥ መሆኑ ማለት ነው። እዚህ ጋ ይኸው በነገራችን ላይ ሪካርድ ሳረግ በመሀል በመሀል ነው ያደረግኩት ማለት እንደ እየተቆራረጠ አይሰማም እንዲያትል በዚህ ጋ እንግዲህ አቀራረብና አውደ አመት አውደ አመት እያለ ነው ይሏችኋል። ስጋ ደባችን አቅርበናል። ያው እንደ ነገር እንደ ነገር ይሏችኋል። አይባ እንደ ነገሩ ተሰርቶ አሏችኋል። እና እንዴት አድርገን አሳልፈናል ማለት ነው። ብቻ እግዚአብሔር ይመስገን። እንዴት በሚል ሁኔታ አሳልፈናል። እዚህ ጋር ደግሞ እየቆረሱት ነው ይሏቸዋለን። ግን ከሴሌሊ አባቆርስ ነበር እንግዲህ፣ ምንም ማድረግ አይቻልም። እዚህ ጋር እንግዲህ ይሁና እየቆረሱት ነው ይሏቸዋለን። መጀመሪያ ጊዜ ጣታቸውን ራሱ እንደዚህ አያያዛቸው ያስታውቃል። ያለው አይቡ ነገር ነገር ጭና አዳማ አለው። ግን አይቡ አሪፍ ይመስላል። ፍርፍር ያለ አይት ነው በነገር ያለው ቀልድሽ ነው ደግሞ። ጭናዴም ያልኩሽ ማን ነበር? ጭናዴም ሲል የሰማሁት ሚጣዬ ሚጣዬ፣ ግቢ ጭናዴ፣ ቡና ላይ ጭናዴ ይላል እያለኝ ላይ ስታወራ ሰምቻ ነበር እና የእሷ ኖሬ ነው። እነሱ ጋር አየሩ ጥሩ ነው። እንደኛ እንትን ያላለ ሰሐራ አይደለም። የት ነው ያለችው? እዚህ ጋ እንግዲህ ይኸው፣ እንግዲህ አቀራርበናል፣ ቤት ያፈራውን ቀረብ ቀረብ አድርገናል። ነው እንግዲህ እንብላ ብለናል። እዚህ ጋ ደግሞ ዳቦን በዘይትና ና በበርበሬ ነው የጋገረችው ውስጡ አድርጋ ማለት ነው። እና ምርጥ ዳቦ ነው። አያችሁት እንዴት ብስብስ እንዳለ ማለት ነው።

ሁኔታ አሳልፈነዋል ማለት ነው። እግዚአብሔር ይመስገን ስለሆነ ሲያየር በጣም ደስ ብሎ ይሏል ማለት ደግሞ ያመሰዊ በለን። ፈጣሪ ሀገራችን ሰላም ያደርግልን፣ በያላችሁበት ሰላማችሁ ይብዛ። ደህና ሁኑ።